ወንድሜ ለምንድን ነው ሴትን ልጅ ወድሃት ፍቅርህን ስትገልጽላት ክብርህ የሚቀንሰው? እውነታው በጣም ቀላል ነው። ቀድመህ ዛሬ የምነግርህን አምስት ወሳኝ ነገሮች ባለመናገርህ። ሴቶች የሚያከብሩት እራሱ በደንብ የሚያከብር ወንድ ነው። እነዚህን ሴት ልጅ እራሷ ፈልጋ እንድትመጣና እንድታከብር የሚያደርጉ ነገሮችን መናገርህ ከመጀመሪያ ቀን ጀምሮ የመሪነትን ስልጣን ያስረክብሃል። ይህ ሚስጥር አስመሳይ ሴቶችን ካንተ አርቆ ትክክለኛዋ ሴት እራሷ ፈልጋ ወደ አንተ እንድትመጣ ያደርጋታል። እስከመጨረሻው ተከታተሉኝ። ሰላም፣ ሰላም ውዴ ናፊ ዳር ቲዩብ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሁላችሁንም ውድድ አደርጋችኋለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊ ዳር ነኝ። በዚህ የዩቲውብ ቻናል የእኛን የሴቶች ሚስጥር በግልጽ አንድ በአንድ ትሰማላችሁ። ስኬታማ የፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ አድርጉ። ዛሬ የምነግራችሁ በጣም ከበድ ያለ ሚስጥር ነው። ለሴት ልጅ ቀድመህ መናገር ያለብህ እንድታከብርህ፣ እራሷ ፈልጋህ ደግሞ እንድትመጣም የሚያደርግ ነገር ነው። እነዚህ ነገሮች ቀድመህ መናገር ያለብህ ነገሮች ናቸው። ቆይ በኋላ ይደርሳል፣ ቆይ የምትላቸው ነገሮች አይደለም። ያንን ካደረክ ያወደድካት ሴት ያፈቀድካት ሴት ለአንተ ያላት ነገር ዝቅ እንዲል ታደርጋታለህ ማለት ነው። በተቃራኒው ደግሞ እነዚህን ቀድመህ መጀመሪያውኑ ከነገርካት የመሪነትን ስልጣን እንድትይዝ እንድትቆጣጠር ያደርጋል። እንግዲህ በፍቅር ግንኙነት ወንዶች ያላችሁ ድርሻ የመሪነት እንደሆነ ታውቃላችሁ አይደል? እነዚህ ነገሮች ባለመናገራችሁ ግን ከመሪነት ድርሻችሁ ወደኋላ እንድትሉ ተመሪም እንድትሆኑ ያደርጋችኋል። በደንብ እስከ መጨረሻው ተከታተሉ። መጀመሪያ ለወደድካት፣ እንደው ጥሩ ነገር አላት ላልካት ሴት መጀመሪያ አካባቢ ላይ ማለት ነው መናገር ያለብህ ነገር ሴትን ልጅ የምትቀርብበትን ዓላማ ነው። እኔ ለዝም ብሎ ነገር፣ ለጊዜያዊ ነገር፣ ሲሪየስ ላልሆነ ሪሌሽንሺፕ ወይም ደግሞ ሲሪስ ላልሆነ ግንኙነት ጊዜ ለማሳለፍ ጊዜ ያለኝ ሰው አይደለሁም ብለህ በግልጽ መናገር ይኖርብሃል። ይህም በምታደርግበት ሰዓት ላይ ሁለት ነገር ነው ወደ እሷ የሚደርሰው ማለት ነው የምትረዳው። አንደኛ ምን ያህል ጊዜህን እንዴት ነው ቫሊዩ የምታደርግ ሰው እንደሆንክ ለማይረቡ ነገሮች ለጊዜያዊ እንዴት ነው ለጊዜያዊ ነገሮች ጊዜ እንደሌለህ እንድታውቅና እንድታከብርህ ያንተ ዋጋ ከፍ እንዲልባት ያደርጋታል። ሁለተኛ ደግሞ ካይንድ የሆነው ፐርሶናሊቲ ሌላን ሰውንም ለጊዜያዊ ነገር አለመቅረብ፣ አንተም የምትፈልገው እውነተኛ ትክክለኛ ነገር መሆኑ ለአንተ ያላትን ነገር እንዲጨምር ያደርጋታል። ራሷ እንድትመጣ ወደ አንተ አትራክት እንድታደርጋት የሚያደርግ ንግግር ነው ይሄ። በነገራችን ላይ ቀለል አድርጋችሁ እንዳታዩት፣ ምክንያቱም አሁን ባለንበት ሰዓት ላይ ሰው ምን እንደሚፈልግ ራሱ አያውቅም። ምንድነው የምፈልገው የሚለውን ነገር አያውቅም። ከሰው ጋር ስትቀራረቡ፣ ለምሳሌ እኔ አሁን ፐርሰናሊ ብትጠይቁኝ ጓደኝነት፣ ይሄ ከሰው ጋር መቀራረብ አላደለ ያንን ሪል የሆነ ነገር ነው የምፈልገው። ትክክለኛ የሆነ ነገር ነው የምፈልገው። አብረን የምናድግበት አብረን አላ አይደለ አንዳችን ለሌላኛችን የምንጠቃቀምበት በቃ ትክክለኛ የሆነ ነገር ነው የምፈልገው። አብሮ ለመሳቅ አብሮ ለመብላት፣ የሆነ ልብስ ለማየት ምናምን በቃ ይሄ ጊዜ ለማሳለፍ እንደዚህ አይነት ነገር ለማድረግ ጊዜ የለኝም ቦታ የለኝም። ይሄ የኔ መስፈርት ነው የኔ ፍላጎት ነው፣ በጓደኝነት ላይ ማለት ነው። ከሴቶች ጋር ያለ ጓደኝነት ላይ ማለት ነው። አንተም ደግሞ የፍቅር ግንኙነት ላይ በዚህ ደረጃ የምትፈልገውን ነገር አውቀክ የምትፈልገውን ነገር አስቀምጠክ ፎርዋርድ ስታደርግ በቃ ለማስመሰል ወይም ደግሞ ጊዜ ከአንተ ጋር ለማሳለፍ ብላ የምትመጣ ሴት እንድትርቅ ታደርጋታለህ ከመጀመሪያውም በቃ ነገርካት እዚህ ጋር እኔ የምፈልገው ይሄን ነው ብለህ ማለት ነው ቀጥታ ለእሷ ላይሆን ይችላል እኔ በቃ ትክክለኛ ነገር ነው የምፈልገው ትክክለኛ ህይወት ነው የምፈልገው እውነተኛ ነገር ነው የምፈልገው ጊዜ ለማባከን ለዝም ብሎ ነገር ቦታ የለኝም ማልካት ከእሷ ጋር ስላለው ላይሆን ይችላል የምታወራው ጀስት ኦፒኒንህን ሀሳብህን አንዳንድ ጊዜ መቀራረባችሁ ምናምን ወዴት እንደሚሄድ መስመሩን ታየለ በቃ ያንን በምታይበት ሰዓት ይህን ስትነግራት ነግራት ትላለች እንዳልኩት ሁለት ነገሮችን ትወስዳለች በጣም ወሳኝ የሆኑ ሁለት ነገሮች እነሱም ደግሞ ለአንተ ያላትን ዋጋ በጣም ይጨምሩባታል። ተከተለኝ። ሁለተኛ የማይጣሱ ድንበሮችህን ነው። አሁን እነዚህን መናገር በቃ የአቋም ሰው መሆንን ገደብ እንዳለ ራስን እንደምትወድ ራስን እንደምታከብር ያሳያል። የምታስተውል ከሆነ አማርኛ ፊልሞቻችን ላይ ገና ካራክተሮቹ ሲተዋወቁ ጥንዶቹ ማለት ነው፣ ገና በሚተዋወቁበት ሰዓት ላይ እኔ ውሸት አልወድም ምናምን ይላታል፣ ወይ ወንድ ወይ ሴቷ፣ እኔ ውሸት አልወድም፣ ከዚህ በፊት እንደዚህ በውሸት ምክንያት ተለያይተናል፣ በፍጹም ማልታገሰው ነገር ነው ምናምን ይላታል፣ ቀድሞ ማለት ነው። ተረዳችሁ። ምናልባት ወይ ደግሞ እሷ እየዋሸች ይሆናል። ሶ ባውንደሪን በዚህ ልክ ግልጽ አድርጎ ማስቀመጥ መቻል የአቋም ሰው መሆን ነው። ሴት ልጅ ደግሞ የአቋም ሰው በጣም ትወዳለች። እንዴት ነው አትራክት ያደርጋታል ላይክ የመሪነት ካራክተር ጎልቶ ይወጣባታል። እኔህን አላደርግም፣ እኔህን አልፈልግም፣ እኔ አለመደማመጥ፣ እንደዚህ ዲስረስፔክት በሆነ መንገድ መነጋገርን አልፈልግም፣ መጫጫህን አልፈልግም፣ ከኔ ጋር ስትሆኝ እንደዚህ ነው የምናደርገው፣ በዚህ መልኩ ነው የምናወራው፣ በዚህ መልኩ ነው የምንነጋገረው፣ ይሄን ነው የምናደርገው እያልክ የምትፈልገውን ነገር በግልጽ ስታስቀምጥ የማትፈልገውን ደግሞ የማትደራደርበትን ነገር ላይክ እኔ ውሸት አልወድም፣ ማስመሰል አልወድም፣ እንደዚህ አይነት ነገሮች አይመቹኝም እያልክ የማትፈልጋቸውን ነገሮች በግል ስትናገር በቃ እዛ ጋር ይለያል ማለት ነው። የምትፈልግ ሴት ለአንተ እንዴት ነው ከአንተ ጋር የምትሄድ አይነት ሴት ከሆነች ትቀጥላለች ማለት ነው ወደሚቀጥለው ካልሆነ ግን እንድትመለስ ታደርጋታለህ። ምክንያቱም እኔ እንደዚህ ያለው ሰው አልታገስም፣ ይሄን ካየሁኝ አበቃ እያልካት ነው። እዛ ጋር ባውንደሪህን ተናገርክ ማለት ይሄንን አልታገስም እኔ ይሄ ከሆነ ግን ያለው አንድና አንድ አማራጭ ነው መለያየት ነው። በቃ አልታገስም እኮ ስንል ምንድን ነው ከመጣ ከተደረገ ያ ነገር የመጨረሻው ውሳኔ እንወስናለሁ ማለት እኮ ነው አይደለ? ስለዚህ መጀመሪያ ላይ ለሴት ልጅ ድንበሮችን ከነገርካት እኔ በዚህ በዚህ ጉዳይ አልደራደርም። ለምሳሌ የምትሰራቸው ስራዎች ይኖራሉ፣ አላማዎች፣ ህልሞች ይኖራሉ። እኔ በህልሜ ጉዳይ አልደራደርም፣ ይህን ነገር እንድትነኪብኝ አልፈልግም። ላይክ እንድትነኪብኝ እንዴት ነው እንድትጋፊኝ፣ ይህን ከማሳካት ወደኋላ እንድታስቀሪኝ አልፈልግም ብለህ በትክክል መንገር አለበት። ከዛ የምትመጣው ሴት ምን ትሆናለች? አላማህን እንደ አላማው አድርጋ ምታይ ትሆናለች ተረዳይ በግልጽ ስለነገርካት ማለት ነው እንደዛ ማድረግ ማትችል ከሆነች ትመለሳለች ወዲያውኑ ትመለሳለች ማለት ነው ፊልተር እያረክ ነው የምትሄደው ማለት ነው በአላማ ያልደራደርም ስትላት አላማው ምንድነው ይሄ ነው በቃ ያንን ለማሳካት ያንዲሁንልህ አለ አይደለ፣ ትሞክራለች። አንዳንድ ሰውም ደግሞ አሁን እናቴን በጣም ነው መውዶ ሊል ይችላል። በእናቴ ጉዳይ ምንም ቢመጣ አልደራደርም ሊል ይችላል። ሶ ምን አይነት ሜሴጅ ነው እያስተላለፍክ ያለ? ሁለሷ በቃ ዩ ሃፍቱ እናቴን መውደድ አለብሽ። እናቴን አለ አይደለ፣ እንደዚህ የምናስተላልፋቸው ባውንደሪዎች አሉ፣ የማይጣሱ፣ የማይሆኑ የማይነኩ ማለት ነው። ያንን ነገር ቀድመ መናገር እንድታከብርህና፣ እሷ ራሷ ወደ አንተ አትራክት እንድትደረግ እንድትመጣ፣ እንድትፈልግህ ያደርጋታል። አቋም ያለው ሰው እንዴት ነው በጣም የሚማርክ ፐርሶናሊቲ ነው፣ ለእኛ ለሴቶች ማለት ነው። ሞክረው የእውነት በጣም የሚሰራ ነገር ነው። ቀድመህ ንገራት እነዚህን ነገሮች። ሶስተኛ መናገር ያለብህ ነገር ቀድመህ ስለ አላማህ ነው። ማለት አላማ የሌለው ወንድ አለ ብዬ አላስብም። ሁሉም ወንድ የራሱ የሆነ አላማ አለው። ግን ያው ግልጽ አድርጎ እንደዚህ አድርጎ ይሄን ነው የምፈልገው ብሎ ስፔሲፊክ አድርጎ የማውጣት ያለማውጣት ነገር ሊሆን ይችላል እንጂ ሁሉም ሰው አላማ አለው። በዚህ በናፍዳችሁ ደግሞ ሁሌ እንደምላችሁ በቃ አላማ ይኑራችሁ ህልም ይኑራችሁ የምትኖሩለት ይሄን ሳላድርግ ማለፍ የለብኝም። ሁላችንም በዚህ ምድር የመጣ ነው ለተወሰነች ጊዜ ነው አይደለ? ያቺ ጊዜ ስታልፍ እኛ ምናልፋለን አይደለ? በዚህ ጊዜ ይሄን አድርጌ ይሄን አከናውኝ መኖር አለብኝ ማለፍ አለብኝ የምንለው አላማ ያስፈልገናል። ያ እንግዲህ እንደተገለጠልን እንዳደረግነው ጥናት እንዴት ነው በህይወታችን ላይ እንደተፈጠሩት ነገሮች የሚለያይ ይሆናል። በተቻላችሁ መጠን ያንን ነገር ፈልጋችሁ አግኝታችሁ ይሄ አላማ ብላችሁ የምትኖሩለት ነገር ግዴታ ያስፈልጋል። ያ ነገር ደግሞ በህይወታችሁ ትልቅ ቦታ የምትሰጡት እንደሆነ ማሳየት አለባችሁ። ለወደዳችኋት ላፈ ስለፈቀራቸው ወይም ደግሞ ገና በእነዚህ አይነት ሂደት ውስጥ ለሆናችሁ ገና አላወቃችሁት፣ እንዴት ነው አካሄዱ ያስታውቃል አይደለ በቃ፣ ስትቀራረቡ መላመድ ሲመጣ፣ በዛ ሰዓት ላይ ቀድመህ ይህን ነገር መናገር አለብን። ለምን ካልከኝ፣ አንዳንድ ጊዜ የአንዳንድ ሰው አላማ ከሌላ ሰው ጋር ተቃራኒ የሚሆንበት ጊዜ አለ። አሁን አንዳንድ ሰው በጣም መዝፈን ሊወድ ይችላል። እንዴት ነው በዘፈን መቀጠል አለ አይደለ፣ ብዙ ደረጃ መድረስ ሊፈልግ ይችላል የምታገኛት ወይም ደግሞ የሚያገኛት ሴት ደግሞ ጭራሽ ኮምፕሊትሊ ከዘፈን የራቀች ምንም የማትወድ አንቲ የሆነች ተቃራኒ የሆነች ልትሆን ትችላለች። እንደዚህ አይነት ሰዎች እንዴት ነው ተጣጥመው የሚሄዱት? ይሄ ሰው አላማዬ ነው ህልሜ ነው ሞትለታለሁ የሚለው ነው፣ እሷ ደግሞ በቃ በጆሬ እንዳልሰማ የምትለው ነው። ሶ ትንሽ ከባድ የሆኑ ነገሮች አሉ። ስለዚህ አላማህን ህልሜ ነው የምትለውን ነገር መናገር እኔ ይህንን ሳላረግ ማለፍ አልፈልግም በቃ ብለህ መናገር እና ኦፕሽኑን ለዛ ሰው መስጠት ያለውን ነገር ማየት ያስፈልጋል አሜሪካ መሄድ ውጭ ሀገር ሄዶ መኖር የምታስብ ከሆነ ለዛም ደግሞ ብዙ ነገሮችን እያደረግ በመንገድ ላይ በሂደት ላይ ከሆንክ ምናልባት ማለት ነው፣ ምሳሌ ነው ማነሳላችሁ። እንደዛ ከሆንክ ይህንንም መናገር አለብህ። እኔ ፍላጎቴ ይሄ ነው፣ ይህን አድርጌ እንደዚህ ሆኜ መናገር አለብህ። ለምን? እሷ እዚህ ጋር ደግሞ የትም የመሄድ ፍላጎት የሌላት በቃ ልትሆን ትችላለች። ዓላማችሁን በግልጽ መናገራችሁ ብዙ ነዳጅ እንዳትፈጁ ያደርጋችኋል። በቃ መቅረት ያለበት ይቀራል፣ ከእናንተ ጋር መሄድ ያለበት ደግሞ ከእናንተ ጋር አብሮ ይሄዳል፣ አብሮ ይጓዛል። ፊልተር ነው የምታደርጉት በእነዚህ ነገሮች ቀድማችሁ በመናገራችሁ ፊልተር ታደርጋላችሁ። ሁለተኛ ደግሞ አትራክትም ታደርጋላችሁ ወደ ራሳችሁ ማለት ነው። ሶ ዓላማህን ስትነግራት ሕልምህን ስትነግራት ወደ አንተ እንድትጣበቅ ያደርጋታል። በጣም ትልቅ ፓወር ነው። እንደዚህ ያደርጋል፣ እንደዚህ ይሆናል። በቃ ሴት ልጅ እንዴት እንደምታምንህ ልነግረህ አልችልም። በቃ ያለህን ሕልምህን እደርስበታለሁ የምትለውን ነገር ስታወራ። ይህን ስላችሁ ታዲያ አስመሳይ ሴት ከሆነች ላታምናችሁ ትችላለች። ጥቅም ፈልጋ የመጣች ሴት ላታምናችሁ ትችላለች። እኔ ይሄንን ሳወራ ስለ እውነተኛዋ ስለ ትክክለኛዋ ሴት ነው፣ እናንተ ስለምትፈልጓት ስለዛች ሴት። ያቺ ሴት አለች ወይ ናፊ የምትሉ ደግሞ ትኖራላችሁ። በደንብ አለች። የምንፈልገውን ነገር ስናውቅ የምንፈልገው ነገር ወደኛ ይመጣል። ምንፈልገው ነገር ያለበት ቦታ እንሄዳለን። ተረዳችኝ? ሁልጊዜ አይናችሁ፣ አይምሯችሁ፣ አስተሳሰባችሁ በኔጌቲቭ ነገሮች አይሞላ። እንደዚያ ከሆነ የምታዩት ኔጌቲቭ ኔጌቲቭን ብቻ ነው። ስለዚህ ጥሩ ነገሮችን አስቡ፣ የምትፈልጉትን ለዩ፣ የዛኔ ወደ እናንተ ይመጣል። ንግግራችሁ፣ ድርጊታችሁ፣ ውሏችሁ ሁሉ በዛ መልኩ ስለሚቃኝ ማለት ነው። ስለዚህ በተቻላችሁ መጠን መጀመሪያ ላይ ህልማችሁን፣ አላማችሁን እናንተ መወቁት አላማ ይኑራችሁ እልም ይኑራችሁ። ከዛ ደግሞ ስታገኛት ነገሯት። አራተኛው አስቀድመ መናገር ያለበት የጊዜን ነገር ነው። ጊዜህን ምን ያህል ቫሊው እንደምታደርገው ማለት ነው። ለምሳሌ በመጨረሻ ሰዓት ላይ ቀጠሮ ብትሰርዝ በቃ ይመቸኛል አይመቸኝም፣ በዚህ ቀን እንደዚህ ያለ አይደለ፣ የሆነ ጨዋታዎችን የምትጫወት ከሆነ አይ እኔ እኮ በእንደዚህ አይነት ጉዳይ ላይ በጣም ሲሪየስ ነኝ። ጊዜህን በጣም እፈልገዋለሁ። እንደዚህ ያደርጋለሁ፣ እንደዚህ እሆናለሁ ይሄ ነገር የምታገሰው ነገር አይደለም ብለህ ስለ ጊዜህ በደንብ አድርገ መናገር መቻል አለብህ። ቶለሬት የማታደርገው የማትደራደርበት ነገር እንደሆነ ማለት ነው። ይህን በምታደርግበት ጊዜ የመሪነት ስልጣኑን ትረከባለህ። መሪ በጊዜው አይቀልድም። ለጊዜም ያለው ነገር በጣም በቃ እንዴት ልበላችሁ፣ በጣም ትልቅ ነገር ነው። ትልቅ ቫሊዩ ነው የሚሰጠው። ሶ በመጨረሻ ደቂቃ ቀጠሮ ብትሰርስ ኔክስት ታይም ላይ አንተን ለማግኘት በቀላሉ መሆን የለበትም ተረድታችሁኝ? ይሄ ደግሞ እየተመቻችሁ አይመቸኝም በሉ አይደለም ግን፣ ዋጋውን እንድታውቀው አንተን ማግኘት እሷ ጋር ስትሄድ ብዙ ነገሮችን ጥለ ብዙ ነገሮችን አስተካክለህ እንደሆነ እንድታውቀው ዋጋ እንድትሰጠው ግንኙነታችሁን ዋጋ እንድትሰጠው ማድረግ አለብህ። ስለ ጊዜ መንገር አለብህ። ያሉብህን ነገሮች ማሳወቅ አለብህ። እኔ ጋር እንደዚህ አይቻልም። መች ነው የምንገናኘው? በዚህ በዚህ ቀን ኦኬ። እነዚህ ነገሮች ትቼ ነው የሚመጣው። ድንገት ልትቀይር ትችላለች። አንዳንድ ጊዜ እንደዚህ የሚያደርጉ ሴቶች ስላሉ ነው። በነገራችን በቃ ካንተ ጋር መቀጠል እንደማይችሉ ወዲሆኑ ያውቁታል። እንደዚህ አይነት ጨዋታ እየተጫወቱ ከአንተ ጋር መቀጠል እንደማይችሉ ይሄንን ቃል ስትናገር፣ ይሄንን ንግግር ስትናገር ያውቁታል። ሶ ወደ ታች ይቀራሉ ማለት ነው። እውነተኛዋ አንተን የፈለገችዋ ሴት ደግሞ ዋው ትላለች። ራሷ ፈልጋ ትመጣለች። ይሄ ጊዜውን የሚጠቀም ጊዜን ምን እያደረክበት ነው? እየሰራህበት ነው። አላማ ላይ፣ ህልም ላይ ነግርሃታል። እነዚያን ሼር አድርግሃታል። ማትደራደርባቸው ነገሮች አሉ ሶ በቃ ለአንተ ያላት ነገር እየጨመረ እየጨመረ ይመጣል። ፈላጊ ትሆናለች ማለት ነው። ይሄ በጣም ትልቅ ኳሊቲ ነው። ጊዜን ቀለል አድርጋችሁ ማየት የለባችሁም። ለጊዜ የምትሰጡት ነገር፣ ስለወደድካት፣ ስላፈቀርካት ከእሷ ጋር መሆን ስለምትፈልግ ኤኒታይም እየተነሳ ብድግ ብለህ እየተነባለች ቁጥር መጣው ብለህ ዘለ የምትሄድ መሆን የለብህም። እዚህ ላይ በጣም ሲሪየስ ሆኑ። ይህንንም ንገራት። መጀመሪያ ላይ እኔ ለጊዜ የሚሰጠው ዋጋ በጣም ትልቅ ነው። መገናኘት ካለብን በዚህ በዚህ አላደለ የሆነ ፎርማል የሆነ እንደ ስራ አይደለም፣ ግን በቃ ያሉብህን ነገሮች እስኬጁሎችን ማሳወቅና ያ ሳይሆን ሲቀር ደግሞ ቀድሞ ነገሮች መመቻቸት እንዳለባቸው መንገድ አቤት የሚሰጥ ነገር የሚጨምርልን ነገር ልነግር አልችልም። በኋላ በጣም ታመሰግነኛለህ። የእውነት ሞክረው። አምስተኛ ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው ምን መሰላችሁ? ችግሮች ሲፈጠሩ እንዴት መፍታት እንዳለብህ አሳያት፣ ወይም ደግሞ ንገራት። እንዴት ነው ይህን የምትነግራት መሰለ? ችግሮች ሲፈጠሩ፣ አለመግባባቶች ሲፈጠሩ፣ ያው ሰዎች ነን፣ ስንኖር ስንግባባ፣ ጓደኝነት ስንፈጥር፣ ከዛም ወደ ፍቅር ግንኙነት ለመግባት አለ አደለ፣ ስንንደረደር የሚያጋጥሙ ችግሮች ይኖራሉ። እኔ ችግሮች ሲፈጠሩ የምንፈታው በዚህ መንገድ ነው፣ እንዲፈቱ የምፈልገው በዚህ መንገድ ነው ብለን መናገር ይሄ የሚሰጥ የመሪነት እይታ፣ የመሪነት እንዴት ነው ስልጣን፣ ልነግርህ አልችልም። ለምን መሰለህ ችግሮች ሲፈጠሩ ብዙ ሰው ሃንድል ማድረግ ይከብደዋል። እንዴት መፍታት እንዳለበት ግራ ይገባዋል። ችግሮች ሲፈጠሩ እንዲህ ነው የምንፈታው ብላ አስቀድመ ስትነግራት፣ በቃ ከእሱ ጋር ምንም ነገር ቢፈጠር በዚህ መልኩ እፈታዋለሁ ብላ እንድትተማመንብህ ያደርጋታል። በቃ የመሪነት ሮል ደግሞ ያ ነው። አንተ ላይ እንድትተማመን አንተ ላይ ርሌ እንድታደርግ፣ ችግሮች ቢፈጠሩ አንተ እነዛን ችግሮች የምትፈታበት መንገድ ጤናማ እንደሆነ፣ በጋራ የምትፈቱበት መንገድ ጤናማ እንደሆነ እንዲሰማት ታረጋታለህ ታረጋግጥላታለህ። ሶ ችግሮች ሲፈጠሩ እንደዚህ ነው የምናደርገው እንነጋገርበታለን፣ ጥፋተኛ የሆነው አካል ደግሞ ይቅርታ ይጠይቃል፣ በዚህ መንገድ ነው የምንሄደው። መጫጫ እንደዚህ ማለት ምናምን እንደዚህ ነገሮችን፣ መኮራረፍ፣ መዘጋጋት እነዚህን አልቀበልም ብለህ ስትናገር ዋሁ በቃ ላንት ያላት ቦታ ይጨምርባታል። እንዴት አይነት ሰው ነው በቃ መቼ ችግሮች ተፈጥሮ ባየሁት ሁሉ ልትትል ትችላለች፣ ልትጓጓ ማለት ነው እንዴት እንደምትፈቷቸው ለማየት የዚህን ያህል ትልቅ ፓወር ያለው ነገር ነው መሪ መሆን ማለት ሊደር መሆን ማለት። አስቀድሞ አይ አስቀድመ ችግሮች ሊፈጠሩ እንደሚችሉ አውቀሃል፣ አንደኛ። ሁለተኛ ደግሞ መፍትሄ ያዘጋጅተሃል። ችግሮች ሲፈጠሩ እንዴት ነው የምንፈታው የሚለውን መፍትሄ ያዘጋጅተሃል። ይህንን ያደረገ ወንድ ደግሞ ራሷ ፈልጋ አለመምጣት አትችልም። በቃ ትመጣለች። ከአንተ ጋር ያላት ጊዜ ጥሩ ነው የሚሆነው ማለት ነው። ስለዚህ እነዚህን አምስት ነገሮች አስቀድመህ ወንድሜ ልብ በል አስቀድመህ ለምን አልነገርኳትም ብለህ እንዳትቆጭ። አስቀድመህ በመናገርህ ክብርህን ታገኛለህ። ሁለተኛ ነገር ደግሞ ራሷ ፈልጋ እንድትመጣ እንዴት ነው ሚቻል ይሆናል? በቃ ተፈላጊነቱ አንተ የምትፈልግ እሷ የምትፈለግ አይደለም። እሷ ራሷ ፈልጋ ትመጣለች ወደ አንተ። ለምን እነዚህ ያየችው ኳሊቲዎች ከባድ ከባድ ስለሆኑ ማለት ነው። ይህን ስላችሁ ደግሞ ፐርፌክት ሰው አለ ማለት አይደለም። ሁላችንም ሰዎች እናጠፋለን፣ እንሳሳታለን፣ እንወድቃለን፣ እንነሳለን፣ ምንም ችግር የለውም። ግን ደግሞ ማወቅ ደግሞ በብዙ ያግዛል አይደለም። እነዚህ ነገሮች ስታውቋቸው አትሌስት ለመተግበር ትሞክራላችሁ። ይህን ማድረግ አለብኝ፣ ይሄ ነው የሚሆኑ ብላችሁ እንድታስቡ ያደርጋችኋል። ሁሉ ነገር ኦቨርናይት የሚሆን አይደለም። በጊዜ ነው በጊዜ ሂደት ራሳችሁ ላይ መስራት፣ ራሳችሁ መገንባት ላይ ትኩረት አድርጉ። ዋናው ነገር እሱ ስለሆነ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ከወደዳችሁት ደግሞ ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ናፊዳርቲቭን ሰብስክራይብ ካላደረጋችሁ የእውነት ብዙ ነገር አምልጧችኋል። አሁኑኑ ሰብስክራይብ አድርጉ። በቅርቡ መቶ ሺህ ሰብስክራይበር እንገባለን። የዚህ ጆርኒ የዚህ ጉዞ አካል ሁኑ። ሁላችሁንም በጣም ወዳችኋለው። አመሰግናለሁ። ቻው